ያዘነ ነው፣ እየተቀየመ ነው። ሀይምዬ የኔ ውድ፣ የኔ ውድ፣ የኔ ውድ፣ የኔ ነጭ እርግብ፣ እንደው በፈጠረሽ በምትወጁ በጋሽዬ ሞት ይሁንብሽ፣ በቃ እንደው ስለሱ ብለሽ በቃ የይቅርታ ልብ ኖሮሽ ይቅርበው። በቃ ፍራንክም ሆነ ጸብ ውስጥም ገባችው ነገሮቹ ጥንቅጡ ይያየኝ። ግን ፍቅር ካለ የይቅርታ ልብ አለ። ሁልጊዜ ፍቅር ይቅር ይላል። ስለዚህ ይቅርበይውና ለአንዴም ለመጨረሻም ጊዜ ህዝቡ እየጠየቃችሁ ነው ያለው። በጨረቀው ፋሚሊ ስም እየተጠየቃችሁ ነው። ትናንትም ጮህናል፣ ዛሬም እየጮህን ነው። ስለዚህ ጮህታችንን አድምጡ። ሁለታችሁ መራርታችሁ አንድ እንድትሆንም የምንፈልገው ቡብዬ፣ የኔ ወንድም ቡርኬ፣ የኔ መልካም፣ የእናትክ ጀግና፣ ነካንተ የሰራከው ፍራንክ ያው ከመንገድ የሚያወጣም ቢሆንም ህዝቡንም ቢያሳዝነው ማለት ነው። ጎንበስ ብለክ ይቅርታውን በደንብ እንድትቀበልክ እንድታደርግ እንለምንሃለን። ግን ሶስ የምትባለው ልጅ እንደው በፈጠራችሁ ይሁንባችሁ አታምጧት። በቃ እኛ ማየት አንፈልግም። እኛ እሷን በቃ የምር እሷና ነገሩን እየጠመጠመችው ያለች እሷና ስለዚህ እሷ ትቅረንድን። በተረፈ ማለት ነው የእግዚአብሔር ሰላም በመንገዳችሁ ይገኝ ስትወጡ ስትገቡ፣ እመቤት የማርያም ከነ ልጇ እቅፍ ድግፍ አድርጋት ይሸፍናችሁ። ሰላማችሁ ይብዛ፣ ትልቅ ድረሱ በአንድነት ማለት ነው። የማይበጃችሁ ከመንገዳችሁ ይውደቅላችሁ። ወላዲት አምላክ በግራ በቀይ ከሚካኤል ከገብርኤል ጋር ሆና እቅፍ ድግፍ አድርጋችሁ ከትልቅ ማማሪያ ይደርሳችሁ። ወዴን ሰዎቻችሁ የሚራኩባችሁ ሀገራችሁን የምታስጠሩ ዳይመንዶቹ ኑ እንወዳቸዋለን። አመሰግናለሁ፣ ጨርሻለሁ። እኔ አመሰግናለሁ። አሚን። የኔ ኮልታፋ አሚን አሚን አሚን። ኮልተፍ ትፍትፍ ብለህ ስታወሪ እኮ ስታፈጭ። እኔ ልውረድና አስገባቸው። መል የመርካቶን አስገቢ ናይሊ ማርያም በኛ ቦታ አስገቢያት። ኦፊስዬ በኋላ እመጣለሁ። ሆኔ እሺ ውዴ። እሺ ሊታውራ እና ልጆቹን ላውራና ለውጣኔ ተታች ያሉ ሰዎች በእውነት በጣም ነው የጨነቀኝ። ሁለት ሁለት ቃል ነው እኔ ትናንትና ለፍልፍ ያለውን እንደ ልፍልፍ አትቁጠሩት። በቃ ሰላም ሰላም፣ እንዴት ናቸው ጨረቃ ፋሚሊ ከታይም ከናይም ያላችሁት እንዴት ናቸው? ሰላም ናችሁ ወይ? ሰላማችሁ ብዙት ይበልልን፣ አገራችን ሰላም ያድርግልን። ሲቀጥል ሲቀጣጥል ደግሞ የኔ ውዶች፣ ትናንትናም ተናግረናል። እባካችሁ ሽምግልናችንን ተቀበሉን፣ አትናቁን። ስለምንወዳችሁ ስለምናከብራችሁ ነው። ያ የበፊቱ ንፍቅ ንፍቅ አመቱ ሁለት አመት ነው የሆነብኝ። አሁን የሶስት ቀኑ በእውነት ነው ምላችሁ፣ ሶስት አመት ነው የሆነብኝ። ለፈጠራችሁ ያጨዋታችሁ ያሳቃችሁ ነው ያማረንና፣ እሱን ይዛችሁ ሁሉን ይችን ሴትዮ አውጣት፣ ህይወታችሁ ተሁለታችሁም ኧረ ብሩክዬ የዋነት በጣም አያጥቃቅ። ይቺ እየተጠቀመች ነው። እኔ ዛሬ ቪዲዮን በሙሉ አይቻለሁኝ፣ የሰውየዋንም እሷንም አይቻታለሁ። እረ ለፈጠረክ ይችን ሴት አታንጣት። የጨረቃ ፋሚሊ በሙሉ አይወዳትም። በቃ ከህይወት አውጣልን አታንጣት። በቃ ስጠራህም አትን ጠርቸው ነው ብላልኝ። በምን አማረኛ ላውራ? በፈጠራችሁ አታምጦብን? እንዴው ለፈጠረክ አታምጣ። አይምዬ ምዬ የኔ ትንሽት በክሽ ይቅርታውን ተቀበይ እናት፣ እየተዘቀዘቀኝ ነው። ለእናት ብላችሁ ይሄ ክብር ይህንን ስራ ተዉት። ስራም ትሆነ ስራ ነው የሚሉን ሰዎች ስላሉ ስራም ከሆነ ተዉት፣ ይቅር በቃ። እንደ እናት እየተዘቀዘቀች ነው። ለፈጠራችሁ አይምዬ እንዲሁ በምን ድል ለምንሽ እኔ በፈጠረሽ አምላክ እምነት ፍራንክ ነው በቃ ስራም ተሆነ በቃ ምንም ተሆነ በቃችሁ። ለፈጠራችሁ ብሩክዬ፣ እንደው ይቅርታ ዝቅ ብለክ ይቅርታ በላት። እንደው በጨረቃ ፋሚሊ ስምን ይቅርታ በልና ወደዛ ይችን ሴትዮ ማስወጡልን። ለፈጠራችሁና በጣም የምንወዳችሁ የምናከብራችሁ የምንሳሳላችሁ አለን በሙሉ የጨረቃ ፋሚሊ እየታመመ ነው እኔ እናንተ ሰላም ሆናችሁ የሰራሁትን ስራ አብነግራችሁ ከሴት የሆንኩትን ብነግራችሁ ድራማ ሆኖ እናንተ ራሱ ትሰሩታላችሁ። ለፈጠራችሁ በዚች በሁለት ቀን የሰራሁትን ስራ ረ ለፈጠራችሁ፣ ቅንጭላታችን ራሱ በእውነት ፉዞ ነው የሆነው ለእኛ ስትሉ ራሱ ፋሚሊን ታከብሬ። ለ ብሩክዬ አንተ በጣም ምሰማ ወንድማችን ነክ የኔ ታናሽ ወንድሜ ሁሉም ታናሽ ነክና እባክህ ወንድሜ አንዱ ሲያጠፋ አንዱ ዝቅ ብሎ ነው ብርክዬ እና ጥፋቱ ጥፋት እንደሆነ ሆኖ እንዱ ባታጠፋም፣ እሺ አላጠፋህም የምንበል ይቅርታ በላትና በስነ ስርዓቱ፣ እንደዚህ በጭቅጭቅ አይደለም። ይቅርታውን ደግሞ አሁን አውቀው ነው እንጂ ትችልበታለህ። ከአንተም ብዙ ቦታ አይቻለሁም፣ በእውነት ነው ምልክ ይቅርታውን ታቀበታለህ። እና እንዲህ አይነት እሷን እያመጣ ጭቅጭቅ አታርጉ። ሰላም ልክ ባይ ባይ፣ ደህና አደሩ፣ መልካም አዳር ይሁንላችሁ። በእውነት እኔ በጣም የናፈቀኛ ጨዋታ። ሰላም ዋላችሁ። ከታች አላችሁ ግቡ፣ ወኔ ውዶች። ትንሽ ትንሽ ደቂቃ እየወራችሁ ውጡ፣ ውጡ። በእውነት ከታች ያሉት ራሱ እኛን ራሱ ይረግሙና አለ። አይ ድላችን ዘንድሮ ኦብስዬ ሰው የሚገባ ካለ እኛ ማውረድ እንችላለን። ያወራን ልጆች ወርደን መግባት ገብተው ማውራት ይችላሉ። አለ አንድ ቦታ ቆይ። እሺ፣ እሺ፣ እሺ፣ እሺ። ማውራት ይችላል ወይስ ያልወራ አለ? አውሪ ላይዱ አንቺ ያውሪ ላይዱ አውሪ አንቺ። እናንተ ማውረድ አትችሉም። እሺ፣ ሃይሚ ሄደን አይቻልም። እሺ እሺ ጨረቃ ፋሚሊዎች የጨረቃ ውድ ውድ ውድ ሁላችሁም እወዳችኋለሁ። እኔ ደግሞ የማያስተላልፈው ነገር ዛሬ ማለት ነው ቡራዬ ሀይምዬ፣ እኛ ያለ ነው በሰው ሀገር ነው በሰው ሀገር ነው ያለ ነው። እኛ ደግሞ ይኸው ከጠዋት ጀምረን አልበላን አልጠጣን፣ እናታችን እየተዘቀዘቀች ነው ያለችው። ከእናት የሚበልጠ ነገር የለም ምንም ምንም ምንም ከእናት የሚበልጥ ነገር የለም። ሀይሚዬ የኔ ቆንጆ የኔ ውድ፣ አንቺ እኮ ታውቂያለሽ፣ ሰው አክባሪ ነሽ። ቡራዬ አንተም ሰው አክባሪና ሁሉ ነገር ታቃላችሁ። ስለዚህ ይሄን ነገር ራሳችሁ ጨርሳችሁ ነገ በፍቅር በፈገግታ ልትመጡልን በትህትና እንጠይቃለን። እኛ በጣም እየተጎዳ ነው ያለ ነው፣ በጣም ነው እየተጎዳ ነው ያለ ነው። ለእኛን እዘኑልን እባካችሁ እባካችሁ። እኔ ምንም ማናገርም እየቻልኩኝ አይደለም፣ እየደከምን ነው ትላንትና፣ እንደዚህ ከትላንት ወደ እንደዚህ እየደከምን ያለ ነው እና የኛም ስሙን የኛም ስሙልን የኛህም ስሙልን። እኛ እናታችን ደግሞ ከምንም በላይ እናታችን እንደዚህ ስትሆን ምንም አንችልም። ሌላውስ እናንተስ? ምንም አትሆኑም ግን እናታችን ላይ ስለመጣ አሁን እየደከመና ያለ ነው። ስለዚህ ሀይሚዬ እናቱን እና እናትሽን ተወጃታለሽ አይደል እንዴ እናት ይወደዳል። ለእናት ብለሽ ነገ መተሽ በፈገግታ ነው የምንጠብቃችሁ። ነገ እንደዚህ አይነት አንጠብቅም። እችን ደግሞ እችን ሴትዮ ደግሞ ቡራዬ ዛሬ ጠርታለች ብላ ለምን እንዳትመጣ ሀይሚዬ ጠርታለች ብለሽ እንዳትመጪ። በቃ እችን ሴትዮዋን እኛ አንፈልግም። በዚህ ሴትዮ መኪናን ከዚህ በፊትም እሙሽ ተዘቅዝቃለች። አሁኑም እሙሽ እየተዘቀዘቀች ነው። እኛ እናት እየተዘገዘቀች ምንም ነገር ይቅርብን። ምንም ምን ነገር ይቅርብን። ስለዚህ እናት የምትወዱ ከሆነ እናት የምታከብሩት ከሆነ ለእናት ብላችሁ ነገ እኛ ለእኛ ብላችሁ ለእናት ብላችሁ ነገ እኛ የምንፈልገው እርቅ ነው። የምንፈልገው ሌላ ነገር ምንም አንፈልግም። ነገ ምንጠብቃችሁ ከእናንተ እርቅ ነው። ሌላ ነገር ምንም አንጠብቅም። ነጨርሻለሁ እኔ በጣም ደክሞኛል። ሰላም ሌላ፣ አዎ ይኸውላችሁ፣ አሁን የገባችሁት ልጆች አውሩ፣ እንግዳሽ ለሆናችሁት ነው ያስገባዎቹ ብዙም ግን ወይ ነው ማለት የደንበሬ ነገር አንድ ነገር አለ። ጆስ ላይ ብዙም ኢንቫይት የማድረጋቸው እንትኖች አይደሉም፣ እንትናቸውን ቪዲዮቸውን ከማየት በስተቀር ግን፣ ጀነራል የአብነቱ ጊቭ ሰም ኢንፎርሜሽን ማለት ቪዲዮ ላይ ሙሽዬን እየተዘቀዘቀ ምናምን ነገር አያለው። ዲስ ወርክ አክቹዋሊ ገንዘብ ሜክ እያደረጉ ነው እነሱ፣ የሆነ ሲዝን ያለው ስራ ነው። ለምሳሌ ሙቪ ታያላችሁ፣ ብዙዎቻችሁ አይደለ ታያላችሁ። ድራማ ፊልም፣ ምናምን ታያላችሁ። ዳይሬክተርስ አክተርስ፣ በቃ ግን እንደዚህ አይነት ነገር ሲሰራ ፋሚሊ ጋር አትሂዱ፣ በማምላክ ይህንን። እንደውም ሪከርድ ማድረግ የሚችል ሰው ካለ ሪከርድ አድርጎ ነገ ፖስት አድርጎ ሪፖስት ቢደረግ በጣም ደስ ይለኛል። አትሂዱ ፋሚሊ ጋር፣ በቃ ሙሽ ጋር አትሂዱ። ይህ ለእነሱ ስራቸው ነው። ለምሳሌ እኛ አረብ ሀገር ያለ ልጆች ሰደን ማዳም ቤት እንደምንሰራው ሁሉ እነሱም ጠዋት ተነስተው ዛሬ የምንንስራ አሁን ፕሮግራሙን አላወኩም። እንትን አድርጊ መልስ ያስገባሻለሁ፣ እሺ። እና አሁን መጀመሪያ እንትን አዳምጪ እና መጨረሻ ላይ ታወራለች። አሁን ፕሮግራሙን ሌላ ነው። ትክክል ነሽ። ደግሞ አዳምጪ፣ እሺ። የእኔ እናት ኖ ቆይ ከመውረዷ በፊት ከመውረዷ በፊት ጀስት ካየችው እዚሁ ጨርሳ ብትሄድ አሪፍ ነው። አልተግባባልትም። ይኸው ልሽ በመሀል እንትን እየቀዳው ነው። ማንሽ አይሚ እየቀዳው ስለሆነ እንዛ ነው። እና እመልስሻለሁ። እሺ የኔ እናት፣ ቅርታ በኋላ አስገቢያት አውጪያት፣ ሌሎቹ ይቁ አዎ አሁን አውሪ። ይኸውልሽ አንቺም የምታውሪ ከሆነ መጀመሪያ አዳምጡና ግቡሺ። መጀመሪያ ሳታዳምጡ መጨረሻ ላይ እናስገባቸዋለን ከይቅርታ ጋራ ማለት ነው። አሁን እንግዳ ናት ብዬ ነው ያስገባሁት። የኛ ልጆቹ ውጭ አስቀምጬ ማለት ነው። ለዚህ ይቆማለች ይቆማለት። ውጭ የኛዎቹ አሉ ውጭ። እና ግቢ ናይ፣ ግቡና አውሪ። አሁንም እቺ እዚህ ጋር የተቀመጠችው ላይፍ

ሁላችሁንም ሰላም ብያችኋለሁ። ሰላማችን ብዛ። ቡሩኬ ወንድማችን፣ እኔ መልከ መልካም የምንወዳቸው የምናከብራቸው፣ ከሚዬም እንደዛው፣ ትንሹ አይቴ ባላችሁበት ሰላማችሁ ይብዛ።

እኔ በነሱ ጉዳይ በእውነት ሃይሜ ኢትዮፕ በጣም ብዙ ጊዜ ስንት ዓመት ሙሉ እከታተላቸዋለሁ። አዝናቂዎቻቸው ንይኝ በዚ ዘመን በጣም ታሜ ስራ መስራታዎች በጣም ትልቅ በእውነት እነሱ ድምጣቸውን ሳጣ በቀን እነሱን ካላየሁ አንድ ቦታ እንኳን ሌሊት ከሌሊቱ ሁለት ሰዓት ዘጠኝ ሰዓት አይችልም። ታኛ ግን በአሁኑ ሰዓት ላይ ይሄን ሲሆን በጣም ታምሜ እራሴን መቆጣጠር አቅቶኛል። ድምጻችንን አስተላልፎልን ወደ ሰላማቸው ተመልሰው እንደነበሩ እንዲሆን እንፈልጋለን። ገና ዛሬ ነው እንደዚህ እድል አግኝቼ በእነሱ ጉዳይ የመጣሁት። በጣም ከፍቶኛል፣ ውስጤ በጣም ማርያም፣ በጣም እያለቀስኩ ነው። ባካቸውን ወደ ድሮ ሰላማቸውን መልሱልኝ። ይችን እስስ የሆነችው ሴት ከመሀከላችሁ አስወጡ፣ አስወጡና ወደ ድሯችሁ ይመለሱ፣ እኛም በሰላም ስራችን እንስራበት። በሰው ሀገር ባካቱ ይሄን ነው ምላችሁ ጎበዝ። የእኔ እናት እሺ፣ የእኔ እናት እና እናመሰግናለን፣ እናመሰግናለን። ቤትሽ ነው፣ ሁሉም ጊዜ እንቀበላችኋለን። እኛ ነኝ፣ ተጫወቺ። እውነቴን ነው፣ በጣም ነው የከፋኝ፣ በጣም ነው የከፋኝ። እነሱ ከተለያዩ በእውነት እኔ በጣም መኖር አልችልም። እኔ በጣም በእነሱ ሲካፋኝ ምንም ሲለኝ እነሱን ሳይ በጣም ደስታኝ። እውነቴን ነው የምልሽ ሴትዮዋ እንኳን የሆነ ቦታ ይዛ ሄደ አምሽቼ ከመጣ ሌሊት አልተኛም። የእነሱን ታላይ እንቅፍ ውሽደኝም ዛሬ እኔ ከሰው ጋር ተጣልቼ ብዙ ችግር እንደደረሰብኝ ነው ያየሁት። የቅድም ያየሁትን ቪዲዮ አይቼ ከእኔ ጋር ሰው እንደተጣላ ነገር ነው ስራ ራሱ እግሬ ሁሉ ተሳሰረ። በእውነት ነው የምልሽ።

ወይዬ ቤተሰቦች፣ ወረደቻላችሁ። ደህና ዋላችሁ? ቆንጆ የኔ ቆንጆ የኔ ፍቅሮች የኔ ጠንበለሎች የኔ ማርማራታዎች እንዴት ናችሁ? ደህና ናችሁ? ይዤ የኔ ጠንበለ እንዴት ነሽ? አለ የኔ ፍቅር፣ ሁላችሁ እንዴት ናችሁ? እህቴ እየሰማዎች ነበረ ከታችሁኝ። አይዞሽ፣ አትከፊሽ። ሁሉን ነገር ይስተካከላል። አትከፊ፣ እናስተካክለዋለን። ትላንትና ካዳመሽ ቪዲዮ ለቀናል። ሊያዳምጡት ይችላሉ። ፎር ሹር ያዳምጡታል። ትንሽ ጫጫታ አለ እዚህ እሺ። ትምህርት ቤት ስትሆኚ ነው ልጅ ላመጣ እና አሁን ትንሽ ከሁለት ደቂቃ በኋላ ጸጥ ይላል። ሶሪ በዛ ኤንወስ እህቴ አታልቅ እሺ። አይ ኖ አይምዬን የምትመስል ልጅ አለኝ ብለሻ እያዳምጥ ችግር ነበረ ከስር የኔ እናት። እኔም ሴት ልጅ አለኝ ወንድ ልጅም አለኝ። እኔ እነ ብሩኬን የተካዋቸው ማለት ነው ወንድ ልጅ አለኝ ሴቷ እንዳይኒ ወንድ እንደ ብሩኬ አድርጌ ነው ማያቸው በጣም መልካም ስለሆኑ ማለት ነው በጣም ስለምወዳቸው ሲረት ላይ ግን ያወቅኳቸው ዕለት በጣም ነው የወደድኩት አሁን ግን በዛሬ ዕለትና በትላንትና ዕለት ምነው ባላወቅኳቸው ብዬ ያልኩበት ቀን ነበረ ሲረት እንደዚህ ስላችሁ እንዳትቀየሙ ጠዋት የሆነ ቤት ገብቼ ትንሽ ተጨቃጭቅ ነው ወጣት። ዳትስ ፋይን። የተጨቃጨቅኩበትም ደግሞ ምክንያት በልጅቷ ነው። እቺ ልጅ ለምን ሳይሚን ትጠራታለች? ሲጀመር ደግሞ እናንተ በእንግሊዝኛ ታውቃላችሁ እና ፕሮምሎ ዊ ስፒክ እንግሊሽ ነው። አጣማችሁትም መናገሩ ማወቁ መነጋገሩ ራሱን ኮንፊደንስ ትላላችሁ ነው። ሺ ዶንት ኢቭን ኖ ባውንደሪ ሚንስ ባውንደሪ ሺኖ ባውንደሪ ሲሪየስሊ ጀስት ሜክ ሚ ፒስት አፕ ባውንደሪ ለብዙ ነገር የሚጠቀሙበት ነገር ነው። ለአውንደሪ አይደለም ጋይ ባውንደሪ ባውንደሪ። እኔ በመሀል አልገባም፣ ከህይወታቸው እወጣለሁ፣ አይንኩኝ፣ አልነካም። ሌላ ነገር በቃ ብዙ ምሳሌ የሚሰጥ ነገር ነው። አንድ ቋንቋ በአማርኛ ብዙ ትርጉም ይሰጣል አይደለ? ባውንደሪ ማለት ያ ማለት ነው። ቋንቋን እንኳን የምትናገር ሴት አይደለችም። ስለ ቋንቋ እንኳን ምታ ሴት አደለችም። እጅስ ፒስ ሚያፍ ፒስ ሚያፍ ዛሬ እና ቪዲዮን አልጨረስኩትም። በብሩኬ ሲመጣ ነው የወጣሁት። እግዚአብሔር ልጆቼ እናቴ መምላችሁ አይ ዶን ላይኪ እኔ ማለት ማለት እንዳትቀየሙኝ። ዛሬ የሆነ ቦት ገብቼ አንዷ ተንጠፋብኝ ነው ወጣችሁ። እኔ ላይፍ ላይ ወጥቼ መሳደብ አልፈልግም። ቢኮዝ የኔ ፋሚሊዮች ሶሻል ሚዲያ ስለሚጠ